ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁኝ። እንደምን አላችሁ? ክብር ለእግዚአብሔር ይሆን። እንኳን ለዚህ ቀን በሰላም አደረሰን። እንግዲህ ግሬስ ክርስቲያን ሚዲያ ይህንን የመሰለ ስቱዲዮ ገንብቶ ዛሬ መክፈቻውን አብረን ጌታን እንድናመሰግንና ከእነሱ ጋር ይሄንን የተወደደ ጊዜ እንድናሳልፍ ሁላችንንም ከየአቅጣጫ ጠርቶናል። ጥሪያችንን አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን። ፕሮግራማችንን የምንጀምርበት ሰዓት ትንሽ ስለተገፋ አንዳንድ ቴክኒካል ችግር ገጥሞን ነው፣ ይቅርታን ጠይቃለን። በቀጥታ ፕሮግራማችን ነው የምናልፈው። የመክፈቻ ጸሎት እንዲያደርገውልን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ምክትል ፕሬዚዳንት የሆኑትን ሐዋርያው ዮሐንስ ግርማን ወደዚህ ጋብዛለሁ። የእግዚአብሔር ስም የተባረከ ይሁን። በጣም ድንቅ ነገር ነው፣ በዚህ ስፍራ ላይ እያየን ያለ ነው። እግዚአብሔር በሚዲያ ያምናል። ስለዚህም ነው መጽሐፍ የሰጠን እና በእያንዳንዱ ሂደት ውስጥ ይህንን ጻፍ ለሚቀጥለው ትውልድ አስቀምጥ ይል ነበረ። እንደምታውቁትና ኮሚኒኬሽን የእግዚአብሔር ሀሳብ ነው። ሚዲያ የእግዚአብሔር ሀሳብ ነው። በመጽሐፍ ቅዱስ ሲናገር በአየር ላይ ስልጣን ያለው ይላል። ስለ ክፉ ሲናገር በዚህ በወደቀው ዓለም ላይ ስላለው ማለት ነው። እና በአየር ላይ ስልጣን ያለው አየር ደግሞ ሚዲየም ነው። በቫኪዩም ውስጥ ምንም ነገር ሊተላለፍ ሲግናል ሊተላለፍ አይችልም። እዚህ ጋር እንኳን ሆኜ ይህን ቫኪዩም ብናደርገው፣ እዚህ ጋር ሆኜ እኔ ጮክ ብዬ ብናገር እንኳን እናንተ ጋር መድረስ አይችልም ምክንያቱም አየር ያስፈልጋል። በአየር ላይ ነው ተሳፍሮ ሲግናል የሚሄደው ማለት ነው ሳይንሱ እንደሚናገረው። ስለዚህ የጨለማው አለም በሚዲያም በሚዲያ ያምናል፣ በሚዲየም በኮሚኒኬሽን ያምናል ማለት ነው። ስለዚህ በተቻለው መጠን ሚዲያውን መቆጣጠርና የራሱን አስተሳሰብ ማስተላለፍ ይፈልጋል። ቤተ ክርስቲያን በዚህ በኢንፎርሜሽን ዘመን ላይ ሚዲያን መቃወምና በኢየሱስ ስም ብላ ልትከላከለው የማትችለው ነገር ነው። ከዚህ ይልቅ መዋጀት ነው ያለብን። ለምን አምላካችን በዚህ ስለሚያምን ማለት ነው። እና እግዚአብሔር የተባረከ ይሁን። እኔ ከጠበቅኩት በላይ ነው። እኔ እንደዚህ አልጠበቅኩኝም። በጣም ይቅርታ እያረጋችሁልኝ ና፣ በጣም የሚደንቅ አይነት ነገር ነው እያየን ያለ ነው። ስለዚህ ጌታ እናመሰግናለን። እስኪ አንድ ያጨብጨባችሁ። ኮንግራቹሌሽን! ሁላችንም ለእግዚአብሔር ክብርን ቆምና የረዳንን ጌታ እናመሰግነዋለን። ሃሌሉያ ሃሌሉያ ሃሌሉያ! እግዚአብሔር ሆይ እናመሰግንሃለን በአንተ ፈቃድ ስለሆነው ስለዚህ ነገር ወንድሞቼን እህቶቼን ስለረዳሃቸው እግዚአብሔር አምላክ ሆይ እነሆ በዚህ በኢንፎርሜሽን ዘመን ለቤተ ክርስቲያን ለእግዚአብሔር መንግሥት ለክርስቶስ መንግሥት እነሆ የጽድቅን ሐሳብ ብዙ ክፋት በሚተላለፍበት ብዙ ሲግናል አየሩ ላይ ባለበት እግዚአብሔር አምላክ ሆይ እነሆ የሚኮንን አመፅን፣ የሚኮንን ክፋትን፣ የሚኮንን ጽድቅን ደግሞ እግዚአብሔር ፕሮሞት የሚያደርግ ሚዲያ እግዚአብሔር አምላክ ሆይ በዚህ ምድር ላይ እንደገና ስለደገምክልን፣ በዚህ ደረጃ ደግሞ አንተ ስለሰጠህን ሪሶርስን ሁሉ እግዚአብሔር አምላክ ሆይ አንተ ካለበት ስፍራ ሁሉ ስላዘጋጀህላቸው እናመሰግንሃለን። ይሄ ሚዲያ ይሄ ስቱዲዮ እነሆ የታለመለትን ግብ መምታት እንዲችል ከታሰበው በላይ እንዲሆን ደግሞም እግዚአብሔር ሆይ ይህንን አይተው ብዙዎች ደግሞ እግዚአብሔር ሆይ እነሆ በዚህ ትከሻ ላይ ቆመው ጃይንት የሆኑ ሚዲያዎች እግዚአብሔር ሆይ በኢትዮጵያ በኢስት አፍሪካ እግዚአብሔር አምላክ ሆይ ወንጌልን ለመናገር እንዲበቅሉ እንጸልያለን። ያሉትንም ሚዲያዎች ባርክ፣ ቤተ ክርስቲያንን በሪሶርስ ባርክ። እግዚአብሔሮ እንዲህ አይነት የበሩ ጭንቅላቶች ለዚህ ዘመን የሚመጡን ረለቨንት የሆነን ነገር በምድራችን ላይ በቤተ ክርስቲያን ላይ የሚያመጡ ቤተ ክርስቲያን እግዚአብሔር አምላክ ከዘመኑ ጋር ከፍ ብላ በሚመጥን ደረጃ እንድትንቀሳቀስ እነው እግዚአብሔር ወይ ጸጋ እንድታበዛ እውነትንና ብርሃንን እንድትልክ የልቡና አይኖቻችንን እንድታበራ እግዚአብሔር አምላክ ሆይ ኢማጂን ማድረግ የሚችሉ ትላልቅ ነገር የሚታያቸው የሚስሉ ወንዶችና ሴቶች ህልመኞችን ከቤተ ክርስቲያን አብራክ ማህፀን ውስጥ በዚህ ምድር ላይ እግዚአብሔር ሆይ እንድትሰጠን እንጸልያለን። በዚህ ስላሉ ወንድሞቼና እህቶቼ፣ ይህንን ራእይ ስለሰጣቸው፣ ደግሞም እግዚአብሔሩ መሬት ላይ እንዲወልዱት እግዚአብሔሩን ልጅና እግር ያበቀለ ነገር ሆኖ እንዲፈጠር ደግሞ ጸጋን ስላበዛላቸው፣ የሚያስፈልገውን ሁሉ ስለሰጣቸው እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም በአብ በወልድ በመንፈስ ቅዱስ ስም ለእግዚአብሔር ክብር ይህንን እነሆ ፕሮጀክት መርቀነዋል። በኢየሱስ ክርስቶስ ጌታ ስም ለእግዚአብሔር ክብር እናመጣለን።